ጤና ይስጥልኝ፣ የተከበራችሁ የኢትዮንስ ተከታታዮቻችን እንደምን አላችሁ? ዛሬ ወቅታዊ ዝግጅታችን ጀምረናል። በዛሬ ወቅታዊ ዝግጅታችን የአማራ ፋኖ አንድነት በጎንደር ወታደራዊ አዛዥና ምክትል ሰብሳቢ ኮማንዶ ሳሙኤል ባለድልን ጋብዣላችኋለሁ። አብራችሁ እንድትቆዩ በሌማና እየጋብዛችኋለሁኝ። በቀጥታ ወደ ኮማንዶ ሳሙኤል ነው መወስዳችሁ። ጤና ይስጥልኝ፣ እንደምን አለህ ወንድም፣ እንዴት ናችሁ? አብሮ ይስጥልን እንደምን አላችሁ ሰላም ናችሁ እግዚአብሔር ይመስገን ደህና ነን የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ ኮማንዶ ሳሙኤል ባለድል በወቅታዊ ጉዳዮች ላይ አንዳንድ ጥያቄዎችን አነሳለሁኝ ረዥም ጊዜ አልወስድም የመጀመሪያ ጥያቄም አድርገው በቀጥታ የአንተን ሙያም የሚመለከት እና አሁንም እየሰራችሁ ካላችሁት ሁኔታ ጋር በተገናኘ የሚመለከተውን ላስቀድም ከፋኖ የኃይል ግንባታ ጋር በተገናኘ ወታደራዊ እንቅስቃሴዎች ሲታዩ የፋኖ ወታደራዊ እንቅስቃሴ ሕዝባዊ ትግሉ ሲጀመር ጀምሮ አሁን የደረሰበት ያለው ሲታይ እንዴት ነው? እድገቱ እንዴት ይገለጻል? የሚል ብዙዎቹ ያነሳሉና በባለሙያዎችና በተግባር ደግሞ ስራውን ከሚሰሩት ጋር ይህንን ማብራሪያ ማግኘት ብዙዎቹ ይፈልጋሉ። እንዴት ነው የፋኖ ወታደራዊና አጠቃላይ የስልጠና የኃይል ግንባታው ከህዝባዊ ትግሉ ጅማሮ እስካሁን ያለውን እንዴት ትገልጸዋለህ እድገቱን? አመሰግናለሁ። ወንድማችን በላይ የፋኖ እንግዲህ የኃይል ግንባታ እንቅስቃሴውን በተመለከተ ከነበረበት አሁን ያለውን ደረጃ እንዴት ታየዋለህ ለሚለው ጥያቄ እንግዲህ ፋኖ መጀመሪያ ትግል በሚጀምርበት ጊዜ ያው አብዮት ነው። ተገፋሁ የሚል የተገፋ ህዝብ፣ ጫና የበዛበት ህዝብ የህሉ ነው። አደጋ ላይ የወደቀ ህዝብ ራሱን ከጥፋት የመከላከል ገጀራ ያለው ገጀራውን፣ መሳሪያ ያለው መሳሪያውን፣ ባዶ እጁን የሆነም እንዲሁ እንደየ አስቻይ ሁኔታው ወደ አብዮታዊ እንቅስቃሴ የተነሳበት ሁኔታ ነው የነበረው። እንግዲህ ያንን ተከትሎ ወደ አሁን እየመጣ ያለው አደረጃጀት ቅርጽ ያለው ሀገር መረከብ የሚችል ሀገር መጠበቅ የሚችል ሰራዊት ከመገንባት አንጻር የነበረው አስኪያጅ ስላልሆነ ስርዓቱን ከመጣል ብቻ ሳይሆን የነገው ሀገረ መንግስት መሸከብ የሚችል መጠበቅ የሚችል እንግዲህ እንደሚታወቀው ሰራዊቱ የሀገር ሳይሆን የግለሰብ ፍላጎት ማስፈጸሚያ ሆኖ ነው ያለው እና በሀገሪቱ በጀት በህዝብ ግብር የሚሰለጥነው የሚደራጀው ሰራዊት ህዝብን የሚያጠፋ ደም ለጠማው ግለሰብ የፍላጎት ማስፈጸሚያ የሆነ እንደመሆኑ መጠን ሀገሪቱ ሰራዊት ያስፈልጋታል። በዛ ደረጃ እንግዲህ ሰራዊት ግንባታውን ተመሳሳይነት ባለው ሀገሩን የእኔ በሚል ታሪኩን በሚያውቅ በጥሩ ምግባር የተገነባ ሰራዊት ከመስራት አኳያ የተደከሙ የሚታዩ ፍሬዎች አሉ። ጥሩ ለውጦች እንዳሉ ገመግማለሁ። ምናልባት ያው ከሰራዊት ኃይል ግንባታ ጋ በተገናኘ ተያይዞ የሚነሳው የስልጠና ጉዳይ ነው። አሁን ካላችው ሁኔታ አንጻር በጠቀስከው አግባብ አገር ሊረካ የሚችል ግዙፍ ኃይል ከመገንባት አንጻር አሁን ላይ እያሰለጠናችሁ ወደ ትግሉ የምታስገቡት ኃይል በቁጥርም በብቃትም ወደዛ እያደገ ነው? እንግዲህ ሙሉ በሙሉ ሰርተን ጨርሰናል ማለት ባይቻልም በሂደቶች ላይ ነው ያለ ነው። ከዜሮ አንድ ከአንድ አስር ከአስር መቶ ከመቶ ሺ ከሺ አስር ሺ እያልን ነው እና ምን ቀጥለው በዚህ ሂደት ውስጥ እንግዲህ በእንደ አማራ ፋኖ አንድነት በጎንደር በጣም በርካታ ዙር ስልጠናዎች ተካሂደዋል። ወደ እንግዲህ በየአቅጣጫው በየክፍለ ጦሩ የተወሰዱ ስልጠናዎች አሉ። በኮማንዶ ደረጃ እንግዲህ ጠንካር ባለ ሁኔታ ፕሮፌሽናል በሆነ መንገድ ወደ ሁለት ዙር ኮማንዶዎች ሰልጥነዋል። ከዚህ በኋላም ቀጣይነት ያለው ቁጥሩ እየሰፋ ሚሄድ ኃይል ይኖራል። በየደረጃው በየደረጃው ነው እንግዲህ ስልጠናው ከመሰረታዊ ውትድርና ስፔሻል ኦፕሬሽን መፈጸም የሚችሉ እንዲሁም ደግሞ እንግዲህ ሜካናይዝድ መሳሪያዎችን ሁሉ መጠቀም የሚችሉ የሰራዊት ግንባታ ሂደቶች ነው ያሉትኝ። ይህንን በማከናወን ደረጃ ከጊዜ ወደ ጊዜ በጣም እየተሻለ እያደገ የበለጠ ክፍተቶችን የዘጋ እድገት ያለው የስልጠናና የሰራዊት ግንባታ ሂደት አለ። ያንም አቀጠናክረን እንቀጥላለን። ከዚህም ባለፈ ከአማራ ፋኖ አንድነት በጎንደር ባለፈ ከሌሎች ወንድሞቻችን ጋርም በጣምራ የምናሰለጥናቸው፣ የምናስመርቃቸው፣ የምንወስዳቸውና የምንሰጣቸው ስልጠናዎች አሉ። መሰረታዊ ወታደሩን ብቻም ሳይሆን የአመራር እና በተለያየ መንገድ ደግሞ ሰራዊቱን የሚመሩ ነገ በሀገረ መንግስት ግንባታው ላይ ሀገር መጠበቅ የሚችሉ መሪዎችን በማፍራት ደረጃ ብዙ ስራዎች እየተሰሩ ነው። ያሉትኝ ጥሩና የተሻለ እድገት ነው ያለው። አመሰግናለሁኝ። የፋኖ አደረጃጀቶችን ወደ አንድ እንዲመጡ የሚደረገው አዎንታዊ የሆነ ወይም በጎ ሚና አለ። በህዝብ ዘንድ አንድ ቢሆኑ ከውጤት አንጻር ነገሩ ይፈጥናል የሚል ብዙ ሰዎች ይህን አሳይሰጡ ይደመጣሉ። ከዚህ ባለፈ ግን ደግሞ በተግባራዊ የሆነው ሁኔታ ስናየው በተለይ በተለያዩ ግንባሮች እንደ ሚዲያኛም ስንሰማ በተለያዩ አደረጃጀቶች ያሉ የሰራዊት አባላት በተመሳሳይ ግንባር በጋራ አቁመው ከአገዛዙ ጋር የሚፋለሙበትን ሁኔታ እንሰማለን። አንደኛ ይህ ምን ያህል እውነት ነው? ሁለተኛ እንዲህ አይነት ነገሮች ምን ያሳያሉ? ምናልባት ከዚህ ከሰራዊቱ አንድነት ጋር በተገናኘ ህዝቡ ከሚፈልገው የአንድነት ጥያቄ ጋር በተገናኘ እነዚህ አሁን የጠቀስኳቸው ነገሮች እውነት ናቸው? አንደኛ እውነት ከሆኑስ ምንድን ነው የሚሰጣችሁ ትርጉም? ጥሩ፣ እንግዲህ የተለያየ አደረጃጀቶች ውስጥ ያሉ ፋኖች በአንድ ላይ ይዋጋሉ የሚለው እውነት ነው። ለምሳሌ አማራ ፋኖ አንድነት በጎንደር ባለባቸው ቀጠናዎች ከአማራ ፋኖ በወሎ ቤት አማራ ጋር፣ ከአማራ ፋኖ በጎጃም ጋር ተሳስሮ በየቀጠናዎች ውጊያዎችን ያደርጋል ይሄም ደግሞ ምናልባት እንግዲህ የፋኖ አንድነት በአንድ መዋቅር በአንድ አደረጃጀት ስር አለመግባቱ እንጂ አንድ የፋኖ ስርዓት እንዳለ ይታወቃል። የወጣበት ዓላማ፣ የሚታገልበት ዓላማ፣ ያለበት የህልውና ስጋት ነገ ማሳካት የሚፈልገው ግብን በተመለከተ ምንም አይነት የሀሳብ ልዩነት የሌለው የፋኖ ሰራዊት እንዳለ በጎጃም፣ በወሎ፣ በሸዋ ያሉ ፋኖዎችን በህብረት የሚያደርጓቸው በቅንጅት የሚያደርጓቸው በጋራ የሚያደርጓቸውን ዘመቻዎች ጭምር ማየት እና መረዳት ይቻላል። እንግዲህ ከአማራ ፋኖ አንድነት በጎንደር ነው ሜላ ክፍለ ጦር አድዋ ክፍለ ጦር ከጃዊ ክፍለ ጦር ጋር እንዲሁም ደግሞ ከአያሌው አያሌው ብርጌድ ጋር በተለያየ ጊዜ የሚያደርጓቸውን ኦፕሬሽኖችን ብናይ ከጣና ገላውዲዮስ ጀኔራል ወንተ ተወራሪ ክፍለ ጦር ከአንደኛ አማራ ፋኖ በጎጃም ከአንደኛ ክፍለ ጦር ጋር የሚያደርጓቸው የተቀናጀ ኦፕሬሽኖች እንዲሁም ደግሞ ዞዛምባ ንጉሱ ከአማራ ፋኖ በወሎ ቤተ አማራ ላስታሳምነው ኮር ጋር የሚያደርጉባቸውን ዘመቻዎችን ብናይ በጋራ የሚያደርገው ነው። እንግዲህ አማራ አንድ ጠላት አለው፣ አንድ ጠላት አለው። እሱም በህልው ሆነህ መኖር የለብህም ብሎ የተነሳበት ጠላቱ ስርዓተ መንግስቱ ነው። ይህን ስርዓተ መንግስት ለመጣል በጋራ እየዘመተ ነው፣ በቅንጅት እየዘመተ ነው፣ በአንድነት እየዘመተ ነው እና በእነዚህ ሁሉ ኦፕሬሽኖች የሚያደርገውን ነገር ማየት ይቻላል። ምናልባት እንግዲህ ይሄ ሄዶ አንድ መዋቅር በአንድ አደረጃጀት ስር እንዲሆን ግፊቶች ማድረግ መቻል አለበት። ኦፕሬሽኖቹ ከዚህ በኋላም ተጠናክረው ይልቁንም በደንብ በተናበበ መንገድ ይደረጋሉ ይደረጋሉ፣ ያለው ዝግጅት በዚያ ልክ እንደመሆኑ መጠን ማለት ነው፣ ያ ይደረጋል። ይሄም ደግሞ እንግዲህ አማራ የአንድ ቤት የሆነ የአስተዳደር መዋቅር የመንግስትነት ጠባይ ያለው አደረጃጀት ወይም ድርጅት በመስራቱ ረገድ የበለጠ በሰራዊቱም ያለው አንድነት አስተዋጽኦ አለው፣ ቀጣይም ያደርጋል ብዬ አምናለሁ። እንግዲህ ከፋኖ እንቅስቃሴ ባሻገር በአገዛዙ በኩል ያሉ ወቅታዊ ነገሮችንም እንይ እስኪ። በሰሞኑ የጠቅላይ ሚኒስትሩን እንቅስቃሴ ያው እየተከታተላችሁ እንደሚሆን እገምታለሁ። እንደ መሪ ከወታደራዊ እንቅስቃሴ ጋር በተገናኘ ተተኳሾችን በገፍ እያመረጥኩ ነው። ድሮንም እየሰራሁ ነው። ወደ ውጭ ገበያም እያቀረብሁ ነው። ከራሴ ያልፎ ይህንን የማደርገው ደግሞ ለውጊያ ሳይሆን ውጊያን ለማስቀረት ነው የሚል ንግግር ሲያደርግ ተሰምቷል። ይሄ ምን ማለት ነው? እንዴት ተረዳችሁት? አሁን እያደረገ ካለው እንቅስቃሴ በአማራ ላይ እያደረገ ካለው ሁኔታ አንጻር ይሄ እንዲህ አይነት ንግግሮች ምንድን ነው የሚያመለክቱት? እንዴት ነው የምትረዷቸው እናንተ? እንግዲህ የስርዓቱ መሪ እንግዲህ ጸራ አማራ የሆነ ስርዓት መሪ የሆነው አብይ አህመድ የሚያደርጋቸውን ነገሮች ካየን በአመዛኙ እንደ ብድውሻ ከጎረቤቶቹ ጋር በሙሉ የሚያናክሰው አብሮ መኖር የማይችል ያለ ጦርነት መኖር የማይችል ደም ያለ ማፍሰስ መኖር የማይችል እንደሆነ አይተነዋል። ምናልባትም እንግዲህ ለጦርነት አይደለም የምናመርተው ጦርነትን ለማስቀረት ነው ካለው ምናልባት ሊሆን ይችላል ሊሆን ይችላል። ግን ይሄ አተረጓጓሙ ነው ምናልባት ከታጠቁት ጋር ሳልዋጋ ያልታጠቁትን በመጨፍጨፍ ጦርነትን አስቆማለሁ ብሎ አስቦ ከሆነ ምናልባት በዛ ነገር ከተረዳ ነው አስቦ ሊሆን ይችላል። ከዛ ውጪ ካሉት ከጎረቤቶች ጋር ያለረፍት ትንኮሳ እያደረገ ያለ ያለውን ዝግጅት ማየት እንችላለን። አንዴ የሶማሌ ላይ፣ አንዴ ኤርትራ ላይ፣ አንዴ ሌላው ላይ፣ አማራ ላይ ዘመተ፣ ትግራይ ላይ ዘመተ። ነገ ደግሞ ማን ላይ እንደሚዘምት አይታወቅም። ምናልባት የራሱ ሕልውና የመቆየት አቅሙ ካለው ነገ ምን ሊያደርግ እንደሚችል ሁሉ መገመት ከባድ አይሆንም እና ያለ ጦርነት ደም ያለማፍሰስ መኖር የሚችል ስርዓት አለመሆኑን እንረዳለን። ይሄ ዝም ብሎ አፈቀላጤነት ነው። አገሪቱን በተቻለ መጠን ወደ ጦርነት ለመክተት የሚያደርገው ሂደት እንደሚከተለው ፖሊሲ በራሱ ከዛ የራቀ እና ከዛ የወጣ አይደለም። ያለ ጦርነት መኖር የማይችል መሆኑን ተግባሮቹ ያሳያሉ። ጦርነትን ላለማድረግ ነው የሚለውን ግን እንደው ፌዝ ካልሆነ ንጹሐንን ለመሸፍሸፍ ብቻ ትጠቀመዋለሁ የሚል ሀሳብ ሊያቀርብ ከሆነ ልንረዳው እንችላለን። በዛ ይዘት አሁን እያደረገ ካለው እንቅስቃሴ ስ ጋር በተገናኘ ምናልባት የጦር መሳሪያ ምርትና አያይዞ ያነሰው ከጦር መሳሪያ አጠቃቀም ጋር በተገናኘ ቅድም ስታነሰው ነበር። በተወሰነ መልኩ ንጹ ላይ የሚደርሰውን ነገር ወታደራዊ ሳይንስ የተከተለ ጦርነት ወይም ደግሞ የዓለም ሕግን የሚያከብር ጦርነት እንኳን አያደርግም አብይ የሚል ብዙዎቹ ይሰጣሉ። ምናልባት ወታደራዊ አመራርም እንደመሆንህ አጠቃላይ በውጊያ የምታስተውለው ምንድን ነው? የሰራዊቱ የአገዛዙ ሰራዊት ባህሪ ከዚሁ ከአብይ አህመድ ባህሪ የሚመነጭ ነው ወይስ አጠቃላይ ስሪቱ ነው? ይህ ሰራዊት በግልም እናንተ የምታውቋቸው የምታገኟቸው ይኖራሉ የሚጠገን አይነት ወደ ፋኖ ቢገባ ሊሰራ የሚችል አይነት ነው። ከአገዛዙ ነጥሎ ማየት ይቻላል? ሰራዊቱ ምናልባት እንግዲህ አሁን ባለበት ሁኔታ የስርዓቱን ፍላጎት እያስፈጸመ እስካለ ድረስ ከዚህ ለይተን ማየት አንችልም። ምናልባት ምናልባት ሕዝብን መጨፍጨፉን አቁሙ ያለው ምግባር የሀገር ሰራዊት የሚያደርገው እንዳልሆነ አውቆ ከኛ ጎን ተሰልፎ ይህንን ስርዓት ለመጣል የበኩሉን ድርሻ ማድረግ ከቻለ ከታሪክ ተወቃሽነት ነጻ የሚወጣበት እድል ይኖረዋል ብዬ አምናለሁ። ከዛ ውጭ ግን ምናልባት እንግዲህ የአሁኑ ያገዛዙን ስርዓት አስጠባቂ ሰራዊትን ስንመለከት እንግዲህ መራይ ላይ የተደረገውን ፍኖት ሰላም ላይ የተደረገውን ይሄ አለፋ አምቻው በተለያዩ ቦታዎች ላይ የሚደረገውን የንጹሀን በጀፍ ጭፍጨፋ ችንፋዝ በገላ ላይ አሁን በቅርቡ የሚደረገውን በገፍ የንጹሀን ጭፍጨፋ ስናይ ስናይ ይሄ ዝም ብዬ እንዲሁ ለሳምፕል የተገለጹ ካልሆነ በተቀረ ሁሉም ቦታ ላይ የአብይ አህመድ ስርዓት አስፈጻሚ ሰራዊት ባለበት ቦታ ላይ በሙሉ የሚያደርገው የንጽሐን ጭፍጨፋ እንግዲህ ከአንድ ከሰራዊት የሚጠበቅ አይደለም። ከሰራዊት የሚጠበቅ አይደለም። ይልቁንም አሁን ብናመዛዝነው በዚህ የጦርነት ጊዜ ውስጥ ዋጋ የከፈሉ በድሮን በነፍስ ወከፍ መሳሪያ በቡድን መሳሪያ በዚ ሀያ ሦስት በመድፍ የጠፉ የንጹሀን ህይወቶችን ብናሰላ ምናልባትም ዋጋ ከከፈለው የፋኖ ሰራዊት አንጻር ብናነጻጽረው እንግዲህ መቶ በዘጠና የሚሆነው እንዲሁም ከዚያ በላይ ሊሆን የሚችለው ንጹሀ ላይ የደረሰ ጭፍጨፋ እንደሆነ ግልጽ ነው። ግልጽ ነው። አንድ ውጊያ ላይ ፋኖ ገብቶ በተዋጋባቸው ቦታዎች ጠላትን ወንድ ለወንድ ገጥሞ ተዋግቶ ድል አድርጎ ዋጋ አስከፍሎ ማርኮት ሲወጣ፣ በአካባቢው የሚኖር ሰላማዊ ማህበረሰብን አማራንህ አማራንህ በሚል ይሸፈጭፈዋል ይሸፈጭፈዋል። የቁጥር ማመዛዘኛ የቁጥር ማቻቻያ ነው የሚያደርገው እና በዚህ በማንገራገር በማስፈራራት ነገ ፋኖ መጥቶ ከመታኝ አንተን እመታሃለሁ በሚል ጦርነቱን አስቆማለሁ የሚል ተስፋ ሁሉ ያለው እንደመሆኑ መጠን ምንም አይነት የሰራዊትነት ጠባይ እንደሌለው ነው እኔ መመዝ ነው። እንግዲህ የአገዛዙ የጦር አመራሮችም የሲቪል አመራሮችም ለምሳሌ በቅርብ የክልሉ የብልጽግና ሹሞች አረጋ ከበደና የእርጋ ሲሳይን ጨምሮ የፋኖ ኃይልን በትነናል አሁን የቀረን የማጠናቀቂያ መርሃ ግብር ነው ወይም ደግሞ የመጨረሻ ምዕራፍ ነው። ይሄ ደግሞ በቀጣዮቹ ሶስት ወራት ይጠናቀቃል እያሉ ነው። ፋኖ አሁን ካለው ቁመና አንጻር ይሄ ያሉት ነገር ተጨባጭ ነው? እንዴት ታየዋለህ? ብዙ ጊዜ ብዙ አስራ አምስቶችን፣ ብዙ ሰላሳዎችን ሲቀጥር ለሁለት ዓመት ያክል እንደቆየ መቼም ለህዝብ ጆሮም አይንም የተደበቀ የተሰወረ እንዳልሆነ ግልጽ ነው። አንድ የሚሰራት ፖለቲካ አለች። ምንድናት ያቺ ፖለቲካ? በዓላማ ሰዎችን ያስወጣልኝ፣ ሳምንት ወር ሳይቆዩ ህዝብ ሲዘርፉ፣ ሲያንገላቱ፣ ሲያሰቃዩ፣ ሲደፍሩ ይቆዩና በትዕዛዛቸው መሰረት የተሰጣቸው የጊዜ ገደብ ሲያልቅ ምረት ጠየቅን ብለው የሚገቡ የተወሰኑ ኃይሎች አሉ። እችን ስሪቱን በማህበረሰቡ ዘንድ ፋኖ ነበር ምረት ጠይቀው ገቡ እየተባለ እንዲደረግ ባሉበት ጊዜም ደግሞ ፋኖን የሚያስጠላ ተግባር እንዲፈጽሙ የማድረግ ዘመቻዎች ሲያደርግ ቆይቷል። ከዛ ውጭ እንዳው ሌላ ሁሉ ቀርቶ አይን የሚያየው ጆሮ የሚሰማው ሀይል የት ሂዶ ነው አሁን ይሄንን ሊያቀርብ የሚችለው ለማንስ ነው ለአማራ ህዝብ ከሆነ የተደበቀ ሀቅ አደለም ፋኖነን በትኛዋለሁ አልትችዋለሁ ግን ይሄ የተደበቀ ሀቅ አደለም ያለ ዋጋ የሚያስከፍለው የሚመታው የበለጠ እየተደራጀ ያለ አሰላለፉን እያስተካከለ ያለ አደረጃጀቱን እያስተካከለ ያለ ስልጠና እየወሰደ እየበቃ አቅሙን እያሳደገ ያለ ሰራዊት እንዳለ ለህዝብ አይን የተደበቀ አይደለም። ስለዚህ በዚህ ሂደት ላይ ሆኖ ይሄንን ቢል የተለመደ እንግዲህ የሰላሳ እና የአስራ አምስት ቀን ያጠፋለሁ ጉራና ትቢት ምናልባትም የማይቻልበት ሁኔታ እንደሌለ ስላወቀ በየጊዜው ቃል ስለምገባ በየሶስት ወሩ ደግሞ አድርጌ ልየው የሚል ሙከራ ካልሆነ በተቀረ ከዛ የተለየ እንደሆነ አድርጌ አላየውም። ስለዚህ ብዙ የሚያመጣው ለውጥ የለም ነው። እንደ ሌሎቹ እንደቀደሙት ቀጠሮ ሆኖ ይቀራል የሚል መሰለኝ መልስ። ከዚህ የበለጠ በተጠናከረ መንገድ ዋጋ የሚከፍልበትና የሚሽመደመድበት ጊዜ እንደሚሆን እርግጠኛ ነኝ። እሱንም በቅርቡ በሚደረጉ ሂደቶች የሚታይ ይሆናልኝ። ወታደራዊ ጉዳይ ስለሆነ ሌላው ምንም የሚያሰጋ አቅመም የለውም። ምንም የሚያሰጋ አቅመም የለውም። ምንም በጊዜው በመጀመሪያዎቹ ወቅት ከነበረው የቦታ ይዞታም ፋኖ ገሸሽ ያለበት ወይም ደግሞ የሸሸበት ሁኔታ የለም። ይልቁንም እንዲያው የታጋዩን ማንነት እያጠራ ስልጠና እና የአቅም ግንባታዎችን እያደረገ ራሱን እንደ ታጋይ በሚገባ እያደራጀ ያለበት ሁኔታ ነው ያለው። የበለጠ አቅምን እያሳደገ ነው ያለው። እንግዲህ ቀጣይ የሚኖሩ ዘመቻዎች በትክክል ሕልውናውን አደጋ ላይ ሊጥሩት የሚችሉ እንደሚሆን ይሄን ስርዓት ተስፋ አደርጋለሁ። ቅድም በተወሰነ መልኩ እያነሳል ነበረ ሳሙኤል፣ የቀጠናውን ሁኔታ በተመለከተ በተለይ ደግሞ አገዛዙ አሁን እየተጠቀመ ካለው ሁኔታ አንጻር የጉረቤትን ሀገራትንም ጠቀስ አድርገህ ነበረ። የቀይ ባህር አጀንዳን አንስቷል። እንግዲህ አገዛዙ የዘመናት የኢትዮጵያን ጥያቄ መሆኑን የተገነዘበ ይመስላል። እንግዲህ ከምን አንጻር ነው ይሄን ያነሳው የሚለው በብዙዎቹ አስተያየት እየተሰጠበት ያለ ነው። እናንተ ግን ደግሞ በቀጠነው ላይ በአጠቃላይ በምስራቅ አፍሪካም በዚሁ በአፍሪካ ቀንድም ፋኖ ትልቅ ኃይል ሆኖ እየወጣ ነው የሚሉ አስተያየቶችም አሉ። በእርግጥም እንደዛ ይመስላል። ስለዚህ ያገባችኋል፣ የቀጠነው ጉዳይ ይህን ትከታተላላችሁ ብዬ ስለማስብ ነው ይህን ጥያቄ የማነሰው እና የቀይ ባህር ጉዳይ ከጎረቤት ሀገራት ጋር በተገናኘ ተያይዞ አብሮ እየተነሳ ነው አብይ አህመድ በዚህ ጊዜ የቀይ ባህርን አስመልሳለሁኝ ወይም ደግሞ የቀይ ባህር አባል ሀገራት እንሆናለን፣ ፊልድ ማርሻል ብርሃኑ ጁላም ይህንን ሲናገሩ ሰምተናል። በአድዋ በዓል አከባበር ላይ አሰብን እናመጣለን እያሉ ነው። ይሄ ሁኔታ የሚሆን ነው? እንዴት ነው የምታዩት እናንተ? በፋኖ በኩል ይህንን ጉዳይ እንዴት ነው የምታዩት? ወታደራዊ የጸጥታ ጉዳይም አጠቃላይ የሀገር ጥቅምንና የፋኖን እንቅስቃሴ በማያያዝ በስፋት ብታየው ደስ ይለኛል፣ ሳሙኤል ፋኖ ወደ ትግር ሲወጣ የአማራን ህዝብ የህልውና ጥያቄ ይዞ ነው የወጣው። የአማራን ህዝብ የህልውና ጥያቄ የመኖር እና ያለመኖር ያለበትን ስጋት ጥያቄ አድርጎ ያንን ለመቀልበስ ነው የወጣው። ያንን ለመቀልበስ ደግሞ የህልውና ስጋት ከሆነበት ኃይል ከስርዓቱ ጋር ጦርነት ውስጥ ገብቷል። ከዛ ውጪ ቅድም ጠቅሸዋለሁ ያለ ጦርነት መኖር አይችልም ብያለሁ። ከጎረቤቶች ጋር እዚህና እዛ እየተጋጨ ሀገሪቱን በጦርነት ውስጥ ለማድቀቅ ህዝቡንም በጦርነት ለማስጨረስ ያለመ፣ እንደው ከማን እንደተሰጠው ያልታወቀ የበቀል ጥማት ያለበት ነው የሚመስለኝ እኔ ስረዳው። ለዚያም ነው ሀገሪቱ ከጦርነት እንድታርፍ ፍላጎት የሌለው ለዚያም ነው ህዝቡን ሁሌም ወደ ጦርነት የሚቆሰቁሰው ለዚያም ነው በጦርነት ሰበብ ንጹሀን የሚጨፈጭፈው እና አንዱ መመለስ የሚፈልገው ማረጋገጥ የሚፈልገው የአማራን እዚህ ብሄር ልብና ጥያቄ እንደሆነ ለማንም የተደበቀ አይደለም የወጣበትም አላማ ይሄ ነው ከማንም አካል ጋር ያለ አግባብና ና ባላስፈላጊ በሆነ መንገድ በደም መፋሰስ አመጣለው ብሎ የሚያስበው ግንኙነት የለም አኑ በየትኛው መንገድ በሰላም በመነጋገር በዲፕሎማሲና በስምምነት የሀገሪቱን ጥቅም ለማስጠበቅ ይስማማል እንጂ በጉልበት የየትኛውንም ሀገር ሉዓላዊነት ተጋፍቶ ጦርነት ውስጥ ገብቶ መፍትሄ ወይም መልስ አመጣለሁ ብሎ የሚያስብ የትግል ድርጅት እንዳልሆነ በዚሁ ማሳሰብ ፈልጋለሁ። የአማራ ህዝብ ጥያቄ አይደለም ይሄ ጥያቄ፣ የአማራ ህዝብ ጥያቄ አይደለም። የፋኖን ትግል ለመቀልበስ መላውን ኢትዮጵያ ያሰባስባለሁ ወይ ኤርትራን ወይ ሶማሌን ብገጥም ብሎ ሊያቅድ ይችላል። ወደዚያ ጦርነት ውስጥ ብከታቸው የአማራን ህዝብ የህልውና ጥያቄ ወደኋላ አስረስቼ የማሰባሰቢያ ሀሳብ አድርገዋለሁ ብሎ ሊያስብ ይችላል። የአማራ ህዝብ ህልውናው ተረጋግጦ መኖር ይፈልጋል። ፋኖም ያን ጥያቄ ይዞ ይነሳል። ያን ጥያቄ ለማስመለስ ይታገላል። ይህን ሲያደርግ ግን ከየትኛውም ከጎረቤቶቻችን ጋር የሚያደርገውን የብዱሻ ንክሻ የሆነ ጦርነት ፍላጎቱ ላይ ተሳሳፊ መሆን አይፈልግም። ይልቁንም ያወግዛል። ይልቁንም ያወግዛል። ከየትኛውም ሀገር ጋር በሰላም የጋራ ጥቅምን የሚያስጠብቅ ዲፕሎማሲያዊ ግንኙነቶችን እያደረገ መኖር የሚፈልግ እንጂ የአማራ ህዝብ የየትኛውንም ሀገር ሉዓላዊነት ተጋፍቶ ጥያቄዎችን በጦርነት እፈታለሁ ብሎ ወደ ጦርነት የሚገባ ህዝብ ነው ብዬ ስለዚህ አሁን አሁን ያለውን የአገዛዙ አካሄድ ፋኖ ከመሰረታዊ የህዝብ ጥቅም አንጻር ስለሚያየው ጊዜው አይደለም የሚል ነው ወይስ የኃይል አካሄዱን ነው በዋናነት የምትቃወሙት? ሳሙ ከየትኛውም አካል ጋር ከየትኛውም አካል ጋር በሰላማዊ መንገድ የጋራ ጥቅምን የሚያስጠብቅ ዲፕሎማሲያዊ ሂደቶችን መሄድ ተገቢ ነው ብዬ አምናለሁ እንጂ ይሄ ስለ ጊዜ መሆን ስለ ጊዜ አለመሆን ብቻ አይደለም። የትኛውንም ሀገር ሉዓላዊነት መጋፋት አስፈላጊ አይደለም። የሀገርን ጥቅም ዲፕሎማሲያዊ በሆነ መንገድ መፍታት ያስፈልጋል የሚል እይታ አለኝ። ከዚያ ውጭ ከዚያ ውጭ የአብይ አህመድ የኢትዮጵያን ችግር በመረዳት ነው ብዬ አላምንም። ይሄ የጦርነት ትንኮሳ ጠባይ ምናልባትም እንግዲህ በፋኖ ተሸንፌ ከመወድቅ በተቻለ እንደ ሌሎችንም አካላትም ወደ ጦርነት ውስጥ ከተቻቸው ልውደቅ ሊሆን ይችላል ወይም ደግሞ ፋኖ የሚያደርገውን የህልውና ትግል ማዘናጊያና ማድበስበሻ የማሰባሰቢያ አጀንዳ አድርጌ እጠቀማለሁ ብሎ ሊሆን ስለሚችል ይሄ ጉዳይ የፋኖም የአማራ ህዝብም ጉዳይ እንዳልሆነ ነው የሚሰማኝ። የመጨረሻ ሳሙኤል፣ የፋኖ እንቅስቃሴን በተመለከተ አገዛዙ ለፕሮፓጋንዳ እንዲያመቸው የራሱን ሰዎች አሰማርቶ ነው የሚል አለ። እነሆ ከፋኖ መዋቅር ውስጥ ያሉ ናቸው የሚል አለ። የዘረፋ ጉዳይ አንዳንድ ቅሬታዎች ይነሳሉ። እናንተም ያንን ቅሬታ የምታውቁ ይመስለኛል፣ እና የህግ ማስከበር እርምጃ እየወሰዳችሁ ስለመሆኑም እንሰማለን። ከዚህ ህብረተሰቡ ከሚያነሳው ጥቆማ አንጻር በዘረፋና አንዳንድ በእገታ ላይ የሚነሳውን ጉዳይ በተመለከተ ለመከላከል የምታደርጉት እንቅስቃሴ ምን ውጤት እያመጣ ነው? በእናንተ ቀጠናም ከዚህ በፊት እንደዚህ አይነት ጅምሮች እንደነበሩ እንደሚዲያ ስንሰማ ስለነበር ነው። እውነት ነው። አይ ስርዓቱም ያዘጋጃቸው ኃይሎች በተለያየ መንገድ ማህበረሰቡን የሚያሳቀቅ ግን ፋኖ ሆነን የሚል እየተቆጠረ በውል አደረጃጀት የሌላቸው ኃይሎች እየተንቀሳቀሱ ማህበረሰቡን የማሳቀቅ ስራ ይሰራሉ የማሳቀቅ ስራ ይሰራሉ። ይህንም አስመልክቶ በተለያየ መንገድ በተለያዩ ቦታዎች ህግ የማስከበር ዘመቻዎችን እያደረግን ነው። በቀጣይም እንቀጥላለን። በዋነኝነት የአማራ ፋኖ የትግሉን ፍላጎት ለመቀልበስ ፋኖን ከህዝብ ልብ አወጣለሁ በሚል ታስቦ ስምሬት የተሰጣቸው የሚከፈላቸው ሀይሎች ናቸው። በሚገርም ሁኔታ ከሚዘርፉት ይህን ከሚያደርጉትም ሰዎች ጎን ለጎን ደግሞ ህዝቡ የህልውና ስጋቱን እንዲዘነጋና ፋኖንን እንደ አዳኝ እንዳያይ ለማድረግ በውስጥ ስውር ድርጊያውን ከሚፈጽሙት ኃይሎች በተጨማሪ ማህበረሰቡ ላይ ሹክሹክታዎች እንዲነሱ ፋኖን አደረገ ፋኖን እያደረገ ፋኖን እያደረገ የሚል ጩኸት እንዲያስነሱ ሁሉ ሰልጥነው የተለቀቁ ካድሬዎች አሉ። ይሄ ማለት አምኖ ተቀብሎ የዘላለም ባርነትን እንዲቀበል ቢገደልም፣ ቢቆረጥም፣ ቢፈለጥም፣ ቢፈናቀልም ጥያቄ ማያነሳ የተሸነፈ ህዝብ ለመፍጠር ፓርሞ የተሰራ ስራ ነው። ይሄንን ደግሞ እኛ በፍጹም መታገስ አንፈልግም። በተቻለን ልክ እየተንቀሳቀስ ነው። ከዚህ በላይ ያጠናክረን ጥያቄዎችን፣ የማህበረሰቡን ሰቆቃ ማስቆም የመንግስት ተልእኮ ተቀብለው የመጡ አጋች አፋኝ ዘራፊ ኃይሎችን ላይ እርምጃ መውሰድ ይጠበቅብናል እያደረግን ነው በነገራችን ላይ ማህበረሰቡ ያውቃል የትኛው ፋኖ ነው የትኛው ፎርጅድ ፋኖ ነው ያውቁታል የትኛው ፋኖ ነው የትኛው የመንግስት ፋኖ ነው ይታወቃል መንግስት ባለባቸው ስርዓቱ ባለባቸው ቀጠናዎች ላይ ምን አይነት ዝርፊያ ምን አይነት ተግባር ይፈጸማሉ መጠጊያ መሸሸጊያ ዋሻቸውስ ወደየት ነው የሚለውን ስለሚያውቅ ማህበረሰቡ የተደበቀ አይደለም በመጠቆም በመሳተፍ እያደረገልን ያለን እገዛ እጅግ ሰፊ ነው። እርግጥ ነው እገዛ ልለው አልችልም፣ ምክንያቱም የአማራ ፋኖ የአማራ ህዝብ አካል ነው። የህዝቡ አካል እንደመሆኑ መጠን ህዝቡም የዚህ አካል ቢሆን ምንም የሚያስገርም ነገር የለውም። ነገር ግን ይሄ ተጠናክሮ እንደው ይህንን የውስጥ ጠረብሻ፣ ስርቆት፣ ዝርፊያ እና የፋኖን ስም ለማጠልሸት የሚደረጉ ጥረቶችን የውስጥ ለውስጥ የፕሮፓጋንዳ ስራዎችን ጭምር የመቆጣጠር ዘመቻዎች ላይ ነን። ይሄም ጥሩ ፍሬ እያፈራ ይገኛል። ተጠናክሮ መቀጠል አለበት። ውጤት ያመጣል ብዬ አስባለሁ። በጣም አመሰግናለሁኝ። የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢ እና ወታደራዊ አዛዥ ኮማንዶ ሳሙኤል ባለድል ለነበረን ቆይታ በጣም አመሰግናለሁኝ። መልካም ጊዜ። እኔም አመሰግናለሁ። ሰላም ሁን።